ይሄ ቪዲዮ ሁላችሁንም ይጠቅማችኋል ብዬ ስለማስብ በተቻላችሁ መጠን ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ እንድጀምሩ እጠይቃችኋለሁ። ይህንን አርቲስት እንግዲህ ብዙዎቻችሁ የምታውቁት ይመስለኛል። ከተወሰነ ጊዜ በፊት ወንዶች ማርገዝ ይችላሉ ብሎ በዚህ መልክ የቀረበ ከዚያም አለፍ ብሎ ደግሞ እኔ ኢየሱስ ክርስቶስ ነኝ ብሎ በክርስቶስ ኢየሱስ በመስቀል ስራው በዚህ መልክ ደግሞ የተሳለቀ ሰው ነው። ይህ ሰው በዚህ ሰዓት ፊቱ መንቀሳቀስ አይችልም፣ ፓራላይዝድ ሆኗል። ወዳጆቼ ወይ በዚህ አጋጣሚ አንድ ነገር ልነግራችሁ ስለፈለግኩ ነው። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ከእግዚአብሔር ጋር የሚጣሉ እነዚያ ይደቃሉ ይላል። በእርግጥ ይህን ስናገር ይህ ሰው በእግዚአብሔር ላይ ስለተሳለቀ እግዚአብሔር እጅ በእጅ እየቀጣው ነው እያልኩ አይደለም። ነገር ግን አንድ ነገር እንረዳለን። በታሪክም በዘመናት መካከል እንዲሁም ደግሞ በመጽሐፍ ቅዱሳችን በእግዚአብሔር ላይ የተሳለቁ በእግዚአብሔር ላይ ተረከዛቸውን ያነሱ ሲወድቁ፣ ሲመቱ ተመልክተናል። ወዳጆቼ ወይ ስለዚህ በዚህ አጋጣሚ አንድ ነገር ልላችሁ እወዳለሁ። ይህ ሰው ፐብሊክ ስለሆነ ብዙ ተከታይ ስላሉት በዚህ በአደባባይ በእግዚአብሔር ላይ ተሳልቋል። በእርግጥ በእግዚአብሔር ላይ በመሳለቁም ብዙዎች ደስተኞች ናቸው፣ ብዙ ተከታዮችንም አፍርቷል። ነገር ግን እሱ በአደባባይ ወጥቶ ይህንን አደረገ እንጂ ስንቶች ደግሞ በየጓዳቸው በእግዚአብሔር ላይ እየተሳለቁ ይገኛሉ። ስለዚህ ወንድሞቼ እናቶቼ በክርስቶስ ኢየሱስ መስቀል ላይ የምትሳለቁ ኢየሱስ ክርስቶስ ያድናል። በመስቀል ላይ ሞቶልናል፣ ዋጋ ከፍሎልናል። እርሱ ሞቶልን እኛ የዘላለም ሕይወት አግኝተናል ብለን ስንናገር የሚሞት አምላክ አያድንም እያላችሁ የምትሳለቁ ፈጥናችሁ ከእግዚአብሔር ቁጣ አምልጡ። ኢየሱስ ክርስቶስ ይወዳችኋል። የዘላለም ቁጣ ደግሞ እንዳያገኛችሁ ለእናንተ በመስቀል ላይ ሞቶላችኋል። በዚህ እውነት ካመናችሁ የዘላለምን ህይወት ታገኛላችሁ። በመስቀል ሥራ የዘላለም ሕይወት ይገኛል። በፈሰሰው ደም ጽድቅ አለ። በፈሰሰው ደም ልጅነት ይገኛል። በክርስቶስ ኢየሱስ እመኑ። የዘላለም ህይወት በክርስቶስ ኢየሱስ ብቻ ነው። ስለዚህ በወንጌል የምታምኑ ወገኖች በሙሉ የሞተው ለእኔ ነው እያላችሁ ኮሜንት ሴክሽን ላይ እንድጽፉላለሁ። አመሰግናለሁ።